ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ስለ ሀዲስ ሰር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። የአሚኮ ደሴ የሚዲያ ኮምፕሌክስ ግንባታ አፈጻጸም ተሞክሮ ለሌሎች ፕሮጀክቶች ማስፋት እንደሚገባ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ገለጹም። ቋሚ ኮሚቴ አባላቱ አሚኮ በደሴ ከተማ እያስገነባ የሚገኘውን ባለ 14 ወለል የሚዲያ ኮምፕሌክስ ጎብኝተዋል። ፊኒክስ ሀይለውም አሚኮ በደሴ ከተማ እያስገነባ የሚገኘውን ባለ አስራ አራት ወለል የሚዲያ ኮምፕሌክስ የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴዎች የአማራ ክልል ምክር ቤት የሰው ሀብት አስተዳደርና ቱሪዝም ጉዳዮች ቋሚ ኮሚቴዎች የአማራ ክልል ፕላንና ልማት ቢሮ ምክትል ቢሮ ኃላፊና ሌሎችም የሚመለከታቸው አካላት ተመልክተውታል። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ ሰብሳቢ እመቤት ከበደና የአማራ ክልል ምክር ቤት የሰው ሀብት አስተዳደርና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አበራ ፋንታሁን የአሚኮ ደሴ የሚዲያ ኮምፕሌክስ ግንባታ ሂደት ለሌሎች ፕሮጀክቶች ምሳሌ መሆን የሚችል በመሆኑ ምክር ቤቱ አስፈላጊውን ድጋፍና ክትትል አጠናክሮ ይቀጥላል ብለዋል። ችግሮችን ተሻግሮ የሚሄድን ሁኔታ በዚህ ፕሮጀክት ለሌሎች ፕሮጀክት ምሳሌ አድርገን የምናነሳው ነው። እንደ ቋሚ ኮሚቴም ሌሎች ተቋማትን ስንገመግም ምሳሌ አድርገን ሞዴል አድርገን የምናነሳው የአሚኮ የደሴን ፕሮጀክት ነው እና አካሄዱ መልካም የሚባል አካሄድ እየተከተለ ያለ ፕሮጀክት ነው። በሚገርም ሁኔታ የግንባታ ሂደቱ እየሄደነው ያለው ይህ ለአንዱ የሚዲያ ተደራሽነት ትልቅ አስተዋጽኦ አለው። ማህበረሰባችንም አሁን በቅርበት በሚዲያው መረጃዎችን ለማግኘት ዘመናዊ ቴክኖሎጂዎችን ጭምር ተጠቃሚ ለማድረግ ትልቅ አስተዋጽኦ ስላለው በዛ ደረጃ ላይ ከምጠብቀው በላይ ግንባታው እየሄደ ስለሆነ ይህንን እንዲፋጠን ነው የምንፈልገውኛል። የአማራ ክልል ፕላንና ልማት ቢሮ ምክትል ቢሮ ኃላፊ ጥላሁን ወርቅነህ ፕሮጀክቱ የሚዲያ ተደራሽነትን በማረጋገጥ የሚኖረው ፋይዳ የጎላ ስለመሆኑ ተናግረዋል። እንግዲህ ይሄ ፕሮጀክት ለዚህ አካባቢ የሚዲያ ተደራሽነትን በማረጋገጥ በኩል በጣም ትልቅ ፋይዳ ያለው ነው። እስከ አፋር ለሌሎች ክልሎችም ጭምር የሚጠቀሙበት ስለሆነ የሕዝብ ለህዝብ ትስስርንም የበለጠም ያጠናክር ነው። ይሄ በጣም በክልላችን ሞዴል የሚሆንና ለሌሎች ፕሮጀክቶችን በእኛ በኩልም የምናሰፋውና የበለጠ ተጠናክሮ ልምዱ እንዲወሰድ የምናደርገው ይሆናል ማለት ነው። የአሚኮ ምክትል ስራ አስፈጻሚ ህሊና መብራቱ ግንባታው ሲጠናቀቅ ለማህበረሰቡ ተደራሽና ብዝሀነትን ማስተናገድ የሚያስችል ትልቅ የሚዲያ ተቋም መሆን እንደሚችል ገልጸዋል። በቀጣዮቹ አንድ አመት ከሶስት ወር ያህል በዚሁ ፍጥነት እየተሰራ የሚቀጥል ከሆነ ያው ከውጤት እንደርሳለን። ለህዝባችን ተደራሽ ለመሆን የቋንቋ ብዝሀነትን ጠብቆ ስራዎችን ለመስራት በድምር ውጤቱ ደግሞ እንዳነሳሁት ሀገራዊ አንድነትን ለማምጣት ትልቅ የሚዲያ ስራ የሚሰራበት ቦታ ይሆናል ብዬ አስባለው እና ስራው በጣም አስደሳች የሆነ ነው ብዬ ነው መግለጽ ምፈልገው። የአሚኮ የሚዲያ ኮምፕሌክስ ግንባታ 44 በመቶ መድረሱ የተገለጸ ሲሆን በታቀደው ጊዜ ለማጠናቀቅም እየተሰራ ስለመሆኑም ተመላክቷል። በኮምቦልቻ ከተማ አንድነትና ሰላምን የሚያጸና የኢፍጣር መርሃ ግብር ተካሂዷል። መረዳዳትና መተጋገዝ በጾም ወቅት ብቻ ሳይሆን የዘወትር ተግባር ሊሆን እንደሚገባ ተገልጿል። ዘገባው የአንተነህ ጸጋዬ ነው። ባላለምያ ያቀርበዋል። የኮምቦልቻ ከተማ አስተዳደር በከተማዋ ከሚገኙ ባለሀብቶች ጋር በመተባበር 1446ኛውን ዓመተ ሂጅራ የረመዳን ጾም ምክንያት በማድረግ የኢፍጣር መርሃ ግብር አካሂዷል። መረዳዳት፣ ፍቅርና አንድነት በተግባር የታየበት ዝግጅት እንደነበርም ተሳታፊዎቹ ገልጸዋል። ያለንም ፍቅር ለማጠናከር እንደምታየው ሙስሊም ክርስቲያኑ አንድ ላይ ነው እያፈጠረ ያለው። የዛሬውን ፕሮግራም ፍቅራችንን አንድነታችንን የምናጠናክርበት ቀን እንዲሁም በማሰብ የተዘጋጀ ፕሮግራም ነው ማለት ነው። ሙስሊሙም ክርስቲያኑም አንድ ላይ ሆነን እየተጋግንትን ብለን አሁን አብዛኞች አሉ መሀላችን ክርስቲያኖች፣ ዝግጅቱ ላይ የተሳተፉ ዝግጅቱን ያስተባበሩ ለዚህ ፕሮግራም መሳካት እንትን ያሉ ወንድሞቻችን ጋር እየሆን አንድነቱን ሰላሙን አንድ ላይ እንዲጠብቅ የአብሮነታችንን የምንገልጽበት እንትን ስለሆነ ሮመዳን ደግሞ የዝነት ወር ነው። የመተሳሰብ ወር ነው። እሱን አስመልክተን ነው ሁሌ የምናደርገውና ያመሰው ይበለን። ይቀጥላል። ኢኮኖሚው ችግር ስላለ ማህበረሰቡ ላይ እንደዚህ አይነት በጋራ ድሆችን አንድ ላይ ሰብስቡ የቲሞችን ሁሉንም አንድ አድርጎ ማስፈጠር በጣም ትልቅ ኸይር ነው። እኔ በጣም ደስ ብሎኛል። ፕሮግራሙ አመራሮቹም ማህበረሰባቸውን ሁሉን ሀብታም ደሃ ሳይሉ ሁሉንም አንድ ላይ ጠርቶ ማስፈጠራቸው በጣም ደስ የሚል ነገር ነው። በጾም ወቅት ብቻ ሳይሆን ምንጊዜም አብሮነትና አንድነትን የበለጠ የሚያጎለብቱ ተግባራትን አጠናክሮ ማስቀጠል እንደሚገባ ነው ተሳታፊዎቹ ያሳሰቡት። በዚህ በረመዳን ብቻ የሚታጠር ሳይሆን ኸይር ስራ ወይም እንደዚህ አይነቶች መተሳሰቡ የአንድነቱ የፍቅሩ መገናኘቱ እንደዚህ በየጊዜው አስፈላጊ ነው። በአመቱ ሙሉ ትልቅ ተግባርና ሊሰራ የሚገባበት ዋና ተግባር ነው። አቅመ ደካሞችን መደገፍ የዘወትር ስራ ነው። ምን ጊዜ በሃይማኖታችን ይህን ነው የሚያዘው የዘወትር ስራ ነው። በረመዳን ግን የበለጠ ትኩረት ይሰጠዋል ማህበረሰባችን እዚህ ነገር ላይ የሁል ጊዜ ስራው ሊሆን ነው የሚገባው። እዚህ ላይ መደጋገፍ፣ መተባበር እምነት ልዩነት አይገድበውም። ኸይር ስላለ ለሁሉም ነገር በሁሉም እምነት ውስጥ ጥሩ ነገር ማዘዝ ያለ ነገር ስለሆነ ስለዚህ በመተባበር አመቱን ጭምር መግፋት እንዳለብን ነው። ረመዳን ብቻ ሳይሆን ከረመዳንም ውጭ በአካባቢያችን የተቸገሩ ካሉ የተራቡ ካሉ ድሆች ካሉ መሳኪኖች ካሉ መርዳት እንዳለብን ነው የሚያስተምርን ኢስላም ይኸው ነው። አሁንም እየቀጠለ ያለው ኮምቦልቻ ከተማ አስተዳደር ከንቲባ ሙሐመድ አሚን የሱፍ የኢፍጣር መርሃ ግብሩ አብሮነትን ለማጎልበት እንዲሁም የከተማዋን ሰላምና ሁለንተናዊ ልማት ለማጠናከር ያግዛል ብለዋል። ሰዎች እርስ በርስ የሚገናኙበት አንዱ የፍጥር ፕሮግራም ነው። ለአቅመደካሞችንም በማስፈጠር እንዲሁም ደግሞ የከተማው ነዋሪ እርስ በርስ በጋራ በማፍጠር አብሮነቱን ስለ ከተማው ስለ አካባቢው ሰላም ስለ መንግስትም እየተወያየ እንዲያፈጠር ያደርጋል። እኛ ይሄ ደግሞ በማህበረሰብ ውስጥ የሚፈጥረው መንግስት ለሃይማኖታቸው የሰጠውን ክብር ያሳያል። ህብረተሰቡም ደግሞ እርስ በርስ ለምሳሌ ዛሬ ሙስሊሙም ይገኛል፣ ክርስቲያኑም ይገኛል የሁለቱም እምነቶች ደግሞ ተከባብረው እንደዚህ አይነት ኢቨንት ላይ ሲገናኙ እስከ ዛሬ የነበረንን የአብሮነት እሴት ወደፊት ለማስቀጠል የሚያስችል ስላለ ነው እንደዚህ አይነት ዝግጅቶችን የምናዘጋጀው። በኢፍጣር መርሃ ግብሩ የክልል የዞንና የከተማ አስተዳደሩ የመንግስት የስራ ኃላፊዎች፣ እንዲሁም የእስልምናና የክርስትና እምነት ተከታዮች ተገኝተዋል። ዲኤምቪ ፎር ደሴ የበጎ አድራጎት ድርጅት የረመዳንና አብይ ጾምን ምክንያት በማድረግ በዝቅተኛ የኑሮ ደረጃ ለሚገኙ 500 የህብረተሰብ ክፍሎች የዱቄትና ዘይት ድጋፍ አደረገም። ድርጅቱ በየወሩ ከሚያደርግላቸው ድጋፍ በተጨማሪ ላደረገላቸው ዕለታዊ ድጋፍ ምስጋና አቅርበዋል። መሐመድ በቀለ ተጨማሪ ዘገባ ይዟል። ዲኤምቪ ፎርደሴ የበጎ አድራጎት ድርጅት ከተቋቋመበት 2014 ዓ ም ጀምሮ በተለይ የኢኮኖሚና የጤና ችግር ላለባቸው የማህበረሰብ ክፍሎች በየጊዜው የገንዘብና የተለያዩ ድጋፎችን ሲያደርግ መቆየቱ ተገልጿል። በጎ አድራጎት ድርጅቱ የረመዳንና የአብይ ጾምን ምክንያት በማድረግም ከ900ሺ ብር በላይ በሆነ ወጪ ዝቅተኛ ገቢ ላላቸው 500 የህብረተሰብ ክፍሎች ነው የዱቄትና የዘይት ድጋፍ ያደረገው። ድጋፍ ከተደረገላቸው መካከል ወይዘሮ አሚናታሊና ወይዘሮ ሙሉ ገበየሁ ዲኤምቪ ፎርደሴ የበጎ አድራጎት ድርጅት በየወሩ ከሚያደርግላቸው አምስት መቶ ብር ድጋፍ በተጨማሪ በበዓላት ጊዜም ድጋፎችን እንደሚያደርግላቸው ነው የተናገሩት። በየወሩ አምስት መቶ አገኛለሁ፣ ይረዱኛል። የዛሬው ደግሞ አለም እስተ አለም የሚያስደስት ረህመት የሚያወር በላ የሚዘጋ ነው። ስጋም ይሰጡኛል። እንደገና ደግሞ ብር ሺህ አምስት መቶ ይሰጠኛል። አሁንም ዶገ ሰጡኝ። በረካ ላያርጋቸው፣ አገራችንም ሰላም ትሁን። የዛሬው ግዳፍ ለየት ያለ ነው። ትልቅ አስተዋጽኦ አድርጋችኋል። በረካለህ አድርጋችሁ የበጎ አድራጎት ድርጅቱ በ2014 ዓ.ም ሲቋቋም በሰሜኑ ጦርነት የተፈናቀሉና ጉዳት የደረሰባቸውን ወገኖች ለመርዳት እንደነበርና አሁን ላይ በርካታ የማህበረሰብ ክፍሎችን በቋሚነት ድጋፍ እያደረገ ነው ያሉት የድርጅቱ አማካሪ ማዘንጊያ አበበ ናቸው። ከተቋቋሙ ወዲህ እንግዲህ ድርጅቱ መጀመሪያ ዓላማ አድርጎ የተነሳበት የተፈናቀሉትን ጦርነቱ ያፈናቀላቸውን ሰዎች ማገዝ ስለነበረ ያንን እንቅስቃሴ እያካሄደ ባለበት ጊዜ በየቦታው በሚያደርጋቸው ጉብኝቶች የተለያዩ ነገሮችን መመልከት ጀመረ። በዚህ ምክንያት አሁን ላይ 34 ያህል የካንሰር ህሙማን በየወሩ 1500 ብር ተከታታይ ሶስት ዓመታት የድጋፍ ተጠቃሚ ሆነዋል። እንዲህ እንዲህ አይነት በዓላት በሚኖሩበት ጊዜም ድጋፉን ያገኛሉ። ሌላ በመደበኛ የሚረዱ የህብረተሰብ ክፍሎች አሉ። በባንክ ሂሳብ ተከፍቶላቸው ቀጥታ ከባንክ እየሄዱ እየተቀበሉ ነው የሚኖሩት። በድጋፉ ላይ የተገኙት የደሴ ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ሰይድ አራጋው ደምቪ ፎር ደሴ በተለያዩ ጊዜያት እያደረገ ያለው ድጋፍ ሰፊና የሚያስመሰግን መሆኑን ተናግረዋል። በዚህ የጾም ወቅት እንዲህ አይነት የበጎ ፈቃድ ድጋፍ በፈጣሪም በሰዎችም የተወደደ መሆኑንም አንስተዋል። እንግዲህ በጎ ፈቃድ ብለን ስንል ለማህበረሰቡ ያለንን ገንዘባችንን፣ ጉልበታችንን፣ እውቀታችንን በነፃ ማገልገል ማለት ነው፣ መስጠት ማለት ነው። ስለዚህ አሁን ደግሞ ካለንበት ወር ጋር ተያይዞ እንዲህ አይነት የበጎ ፍቃድ ተግባራቶችን ማድረግ ይበልጥ በፈጣሪያችንም ጭምር የሚበረታታ የሚወደድ ነው ማለት ነው። ደምቪ እየሰራ ያለው ነገር እጅግ በጣም አበረታች፣ ምናልባትም ከተመሰረተ ጊዜ ጀምሮ አጭር ጊዜ ነው፣ ግን እየሰራቸው ያሉ ተግባራቶች ደግሞ በጣም ትልልቆች ናቸው ማለት ነው። ስለዚህ ከተማችን ላይ ያሉ የበጎ አድራጎት ማህበራት ከደምቪ ብዙ ነገር መማር መቻል አለባቸው። በዚህ መልኩ ማህበረሰባችንን መርዳት መቻል አለብን ማለት ነው። የበጎ አድራጎት ድርጅቱ በቀጣይ ከከተማ አስተዳደሩ ጋር በመነጋገር የስራ እድል ፈጠራ ላይ በትኩረት እንደሚሰራ የድርጅቱ አማካሪ አቶ ማዘንግ አበበ ገልጸዋል። አሁንም ከከተማ አስተዳደሩ እየተነጋገርን ያለነው ነገር ምንድን ነው? ስልጠናዎች እንሰጣለን። በጋርመንት አሰልጥነን በቅርቡ ወደ ሀያ ልጆች አስመርቀናል። ማሽነሪ ድጋፍ የምናደርግላቸው የህብረተሰብ ክፍሎች አሉ። እነዚህን ወደ አንድ ማዕከል አምጥተን አንደኛ የማሳያ ስራ የሰው ልጅ ሰርቶ መለወጥ እንደሚችል የማሳያ ማዕከል እንዲሆን እንፈልጋለን። ሁለተኛ ደግሞ እጅግ በጣም አስቸጋሪ ሁኔታ ውስጥ ወድቆ የሚገኙ የህብረተሰብ ክፍሎች አሉ። እነዛን ሰዎች ወደ አንድ አካባቢ በማምጣት ተጋግዞ እርስ በርስ እየተረዳዱ ህይወታቸውን የሚለውጡባቸውን ስራዎች ውስጥ እንዲገቡ እንፈልጋለን። በዚህ በዚህ አይነት መስኮች ላይ ድጋፋችንን እንቀጥላለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስኩኝ። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜም